ምስባክ መዝሙር ሁለት ቁጥር ሰባት እግዚአብሔር የለ

አንደኛ ዮሐንስ ምዕራፍ አራት ቁጥር ሰባት ፍቅር ከእግዚአብሔር ስለሆነ እርስ በርሳችን እንፋቀር ይላል። ፍቅር በአይን የማይታይ በእጅ የማይዳሰስ በተግባር የሚገለጽ ነው። በመሰረቱ ፍቅር የእግዚአብሔር የባህርይ ገንዘብ ሲሆን ፍቅርን እግዚአብሔር እንደሚወድ የሰው ልጆችም ፍቅርን ገንዘብ እንዲያደርጉ ወንጌላዊው ዮሐንስ በመልእክቱ ወዳጆች ሆይ ፍቅር ከእግዚአብሔር ስለሆነ የሚወደውም ሁሉ ከእግዚአብሔር ስለተወለደ እግዚአብሔርንም ስለሚያውቅ እርስ በእርሳችን እንዋደድ። ፍቅር የሌለው እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነው እና በማለት ስለ ፍቅር እግዚአብሔር በሰፊው ጽፏል። እንደሚታወቀው የፍቅር አይነቱ ብዙ ሲሆን ከብዙ በጥቂቱ የቤተሰብ ፍቅር፣ የጎረቤት ፍቅር፣ የሀገር ፍቅር፣ የወገን ፍቅር፣ የሃይማኖት ፍቅር፣ የልጆች ፍቅር፣ የእግዚአብሔር ፍቅር እና የመሳሰሉትን በዚህ አጋጣሚ ብናወሳ የቤተሰብ ፍቅር የሚባለው በባልና በሚስት በእናትና በልጅ በአባትና በልጆች በአሳዳሪ ና በተዳዳሪዎች መካከል የሚኖረው ማህበራዊና ሃይማኖታዊ ፍቅር ሲሆን ተሳስቦና ተመካክሮ ተረድቶና ተረዳድቶ የሚደረገው አድራጎት ሁሉ ቤተሰባዊ ፍቅር ይባላል። የጎረቤት ፍቅር የሚባለው ደግሞ በደስታም ሆነ በችግር እየተሳሰቡ አንዱ የአንዱን ደስታ፣ አንዱ የሌላውን ችግር በመካፈል የሚያደርጉት መተጋገዝ የጎረቤት ፍቅር ተብሎ ሊገለጽ ይችላል። የሀገር ፍቅር ስንል ማንኛውም ዜጋ የሀገር ጥላት በሚነሳበት ጊዜ ስለ ሀገር ፍቅር ደሙን በማፍሰስ አጥንቱን በመከስከስ ከአቅም በላይም ሲሆን በመታሰር ከሀገር በመሰደድ የሚደረገው ተጋድሎ ሁሉ ፍቅረ ሀገር ይሰኛል። የወገን ፍቅርም ስንል አንዱ ለአንዱ ማለትም ለወገኑ የሚያደርገው መልካም ስራ ሁሉ የወገን ፍቅር ተብሎ ይገለጻል። ስለ ሃይማኖት ፍቅር በምናይበት ጊዜ ከቅዱሳት መጽሐፍት፣ ከቅዱሳት ገድላት፣ ከቅዱሳት ድርሳናት እንደምንረዳው ስለ ሃይማኖታቸው ብዙዎቹ በሰይፍ ተሰይፈዋል፣ በንፍር ውሃ ተጠብሰዋል፣ በመጋዝ ተሰንጥቀዋል፣ ከሀገር ወደ ሀገር ፈልሰዋል ተሰደዋል፣ በበትር ተደብድበዋል። ስለዚህ ነው ሐዋርያው ቅዱስ ጳውሎስ ከክርስቶስ ፍቅር ማን ይለየኝናል? መከራ ወይስ ጭንቀት፣ ስደት ወይስ ረሃብ፣ ራቆትነት ወይስ ፍርሃት ወይስ ሰይፍ ነውን? በማለት የመንፈስ አርበኝነትንና የጀግንነትን በሞራል የገለጸው ሮሜ ስምንት ሰላሳ አምስት በመሰረቱ የእግዚአብሔር ፍቅር የሚታወቀው ለፈጠረው ፍጡር ሁሉ አስፈላጊውን ስጦታ በመስጠቱ ነው። መረጃውም ለፍጥረት ጠቃሚ የሆነውን ፀሐይን ለምድር ልምላሜ በረከት የሆነውን ዝናምን ያለመከልከል ለክፎችም ለደጎችም መስጠቱ ነው። ማቴዎስ አምስት አርባ አራት ሌላው አምላካዊ ትእዛዝ ጠላቶቻችሁን ውደዱ የሚረግሟችሁን መርቁ ለሚጠሏችሁ መልካም አድርጉ፣ ስለሚያሳድዷችሁም ጸልዩ፣ በሰማያት ላለው አባታችሁ ልጆች ትሆኑ ዘንድ የሚለው የሚለውና እንግዲህ ሰዎች ሊያደርጉላችሁ የምትፈልጉትን ሁሉ እናንተም ለእነርሱ እንዲሁ አድርጉላቸው፣ የሙሴ ሕግና የነቢያት ትምህርትም የሚሉት ይህንኑ ነውና። ማቴዎስ ሰባት አስራ ሁለት የመሪ ጥቅሱ መልእክት ፍቅር ማለት የተቸገሩትን መርዳት ነው። ፍቅር ማለት ለተራውት ማጉረስ፣ ለተራቆቱት ማልበስ፣ እንደ ጌታ ቃል ጠላትን መውደድ፣ የታመሙትን መጎብኘት፣ የደከሙትን መርዳት፣ ያዘኑትን ማጽናናት፣ በህብረተሰቡ ዘንድ የመረዳዳት እና የመተሳሰብ ባህል እንዲዳብር፣ ጠቃሚ ያልሆነው ጎጂ ልማድ እንዲወገድ ማድረግ ከፍቅርም በላይ ፍቅር ነው። ከአገልግሎትም በላይ ክቡር አገልግሎት ነው። በእውነት እላችኋለሁ ከእነዚህ ከወንድሞች አነስተኛ ለሆነው ለአንዱ እንኳ ያደረጋችሁት ሁሉ ለእኔ እንዳደረጋችሁት ነው ተብሏልና ማቴዎስ ሃያ አምስት ቁጥር አርባ ላይ እግዚአብሔርን ለማየት በአጠገባችን ያለውን ወንድማችንን መውደድና መርዳት አስፈላጊ መሆኑ መጽሐፍ ቅዱስ ይነግረናል ማለት ነው። ስለዚህ ፍቅረ እግዚአብሔርና ፍቅረ ቢጽ የሚለውን ይዘን አጽንተን በሃይማኖት እንድንጸና ያስፈልጋል። አምላካችን እግዚአብሔር በፍቅሩ በምሕረቱ እንዲጎበኘን ቅዱስ ፈቃድ ይሁንልን። በሰማነው ቃል ይባርከን፣ ይቆየን።